መንግስት የሰራቸውን ሶፍትዌሮች አይቻለሁ። እንደ ሀገር ስናየው በጣም ቆንጆ፣ ሌሎች ሀገሮች ላይ የምታየው ምን ነው እኛ ሀገር ላይ በኖረ ብለሽ የምታስቢውን ነገር እዚህ ጋር ስታይ ደስ ይላል። ይሄ ትልቅዬ እድገት ነው። መንግስትም ይህን አጠናክሮ ቢቀጥል አሪፍ ነው። የግል ድርጅቶችም የተለያዩ አፕሊኬሽኖች፣ ዌብሳይቶች፣ የቴክኖሎጂ እቃዎች አይቻለውኝ። እነዛም ነገሮች አብዛኞቹ አዲስ ናቸው፣ እንደ ሀገር ለዚህ ሀገር ማለት ነው። ስለዚህ ለራሴም የፈለግኳቸው እቃዎች አሉ አፕሊኬሽኖችም አሉ። አዳዲስ ነገሮች ተምሬበታለሁ። በጣም ብዙ ቴክኖሎጂዎች አይቻለሁ። የሀገር ውስጥም ከውጭ የመጡ እና ላይክ ሁሉም አሪፍ ነገር ነው የሚያሳዩት። ሀገራችን በቴክኖሎጂው የተሻለ ነገር እያመጣች እንደሆነ፣ እያሳየች እንደሆነ ስለ ትብብሯ የሚያሳያል። በጣም አሪፍ ነገር ነው ለወደፊቱ ላለው ትውልድ፣ አሁንም ለሚሰራበት ነገሮች አሪፍ ነው። በጣም ብዙ ነገሮች እየተሻሻሉ ነው። ለምሳሌ በሳይበር ሴኩሪቲውም በኮዲንጎ ዓለምም የተለያዩ ነገሮች ስላሉ ይህ ነገር ማየት ይሄ ደግሞ አርቄ እንዳስብ ቲንኮ ረድቶኛል ብዬ አስባለሁ። ከዛሬ አስር ዓመት በፊት ካለው ጋር የግል ካምፓኒዎችን እና መንግስትም እንደ መንግስት እያበለጸገ ያለውን ሶፍትዌሮች፣ ፕሮግራሞች ምናምን ስታይ እኔ እንደውም ወደ በደንብ መካከለኛ ወደሚባል ሀገር እየመጣን አይነት ፊሊንግ ተሰምቶኛል። በሚቀጥሉት አስር ዓመታት በቴክኖሎጂ ከፍተኛ ወደሚባሉ ከፍ ወዳሉ ሀገሮች ግሩፕ የምንገባ ይመስለኛል። ቴክኖሎጂ ቀድመውን ከሄዱና ከተሻሉ ሀገራት፣ ጥሩ አፈጻጸም ካላቸው ሀገራት የልምድ ልውውጦችን በተለያዩ ጊዜዎች ማድረግ የተሻለ ነው ብዬ አስባለሁ። ከዛም በተረፈ ደግሞ ከነገሮች መሰራት ያለባቸው ከታች ነው። ስለዚህ ከልጆች ጀምሮ ከህፃናት፣ ከትምህርት ቤት ከዛ ጀምሮ ቴክኖሎጂን ከልጆቹ ጋር እያስተዋወቅን ከዛ ጀምሮ መስናት ከቻለን ለወደፊቱ ከጥቂት ዓመታት በኋላ የተሻለ ለውጥ እናመጣለን ብዬ አስባለሁ። ጥሩ እያንሰራራች ነው ብዬ አስባለሁ። ምክንያቱም በሳይበር ሴኪሪቲ ዘርፍ አሁን ዓለም እያደገች ያለችበትን መንገድ ስናየው ኤአይ ኮዲንግ እና ሳይበር ሴኪሪቲ ነው እንደ አምድ ቆሙ አለምን እያሳደጓት ያሉ። ኢትዮጵያ ደግሞ እዚህ ፍሬምወርክ ውስጥ ስገባ የምታገኛቸው በጣም ብዙ ጥቅሞች አሉ። ከሴኩሪቲ ዘርፍ ነገሮችን የማየት ዳታ ኢንክሪፕት ምናም፣ ፕራይቬሲ የመሳሰሉ ነገሮችን እንድናኝና ያደረገናል። ለምሳሌ ስ አፍሪካ ላይ በአለም አቀፍ ደረጃ እንደዚህ የሚዘጋጁ ነገሮች በተወሰነም ፐርሰንት ሂደት ቢሆን የአንድን ሀገር የእድገት ደረጃ ያሳያል ብዬ አምናለሁ። ለምሳሌ ከጎረቤት ሀገራት ጋር ብታስተያየው፣ ኬንያ ብትሄጂ፣ ኬንያ ላይ ብዙ የቴክኖሎጂ ካምፓኒዎች ያሉ ብዙ አይነት ፕሮዳክት ተያለሽ፣ እንደዚህ አይነት ነገሮች ሲዘጋጁ ማለት ነው። እኛ ሀገር ላይ ደግሞ እንደዚህ አይነት ነገር ሲኖር ውጭ ወጥቶ ከኢትዮጵያ ውጭ ትራቭል አድርጎ ኢንተርናሽናል እንደዚህ አይነት የቴክኖሎጂ ሾዎችን ማየት ለማይችል ሰው ትልቅዬ ነገር የሚፈጥር ነውና ይበርታ፣ ይቀጥል የሚባል በጣም ደስ የሚል ነገር ነው፣ እንደ ሀገር ማለት ነው። አሁን እዚህ ላይ ብቻ በአሁን እንደሆነን አንቀር። የተለያዩ ሀገራትን ልምዶች ሰው በተለያየ መልኩ ሪፍረንስ ያደርጋል ወይም ያያል አይደለም። ስለዚህ እነሱም የእነሱን አይተው ለሀገራችን በሚመጥን መልኩ እንዴት አድርገን መስራት አለብን የሚለውን ማሰብ ይጠበቅባቸዋል። መታችሁ ጎብኙ። በተሻለ መጠን ደግሞ አርቆ የማሰብን እንትን በኤአይ እና በሳይበር ሴኪሪቲ ዘርፍ እንዲያዩ ትመክራል እንደ ነው